ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በክርስቶስ ኢየሱስ የተወደዳችሁ የጌታ ወገኖችና የቃሉ ይናገር የዩቱብ ቻናል ተከታታዮች እንደምን ከረማችሁ? ባለፈው ከዘመናችን እርሾዎች እንጠንቀቅ በሚል ርዕሱ ስር ሁለት ክፍሎችን አይተናል። አንደኛው መግቢያን የያዘ ስለሆን ስለ እርሾና ትርጉሙ ጥቂት የምናውቀውን ተካፍለናል። ሁለተኛ ደግሞ ኢየሱስ ከጠቀሳቸውና በዘመናችን ከሚያስቸግሩን እርሾዎች ውስጥ አንደኛውና የመጀመሪያ የሆነውን የሄሮዲስ እርሾን ተመልክተናል። ዛሬ ደግሞ በክፍል ሶስት ማለትም ኢየሱስ ክርስቶስ ከፈሪሳውያን እርሾ ተጠንቀቁ ያለውን በጋራ እንመለከታለን ተከታተሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ከቁጥር 15 ላይ ከፈሪሳውያንና ከሄሮድስ እርሾ ተጠንቀቁ ሲለን ምን ማለት ፈልጎ ነው? እውነት እየተቦካ እርሾ ነው፣ የተጠቀሱት ግን ሰዎች ናቸው። የሄሮድስን እርሾ በትምህርት ክፍል ሁለት ተመልክተናል። ካላያችሁ ከዚህ በፊት ያለውን ቪዲዮ እንደገና መልሳችሁ በዩቱብ ላይ ማየት ትችላላችሁ። ስለዚህ የፈሪሳውያን እርሾ በዚህ በሶስተኛው ክፍል የትምህርት ክፍል የምንመለከተው ይሆናል። ስለሆነ ስለ ፈሪሳውያን እርሾ ትክክለኛ መልሱና ግንዛቤ ለማግኘት አሁንም ጥቂት ስለ ፈሪሳውያን ማንነት ማወቅ ተገቢ ይሆናል ማለት ነው። ፈሪሳውያን እነማን ናቸው? ፈሪሳውያን አንዳንድ ጊዜ ኢየሱስ ሲወቅሳቸው ስናይ ከኛ በመንፈሳዊነት ያነሱ ሊመስሉን ይችላሉ፣ ግን አይደሉ አንድ ነገር ላስታውሳቸው ወዳለሁ የእግዚአብሔር ቃል በመጽሐፍ ቅዱሱ ስጻፍ በብሉይ እና በአዲስ ክዳን ተጽፏል። ነገር ግን በብሉይ ክዳን እና በአዲስ ክዳን መካከል ብዙ ክፍተት አለ። ምናልባትም መጽሐፋችንን ስንገልጥ የአንድ ገጽ ልዩነት ሊሆን ይችላል ከሚልኪያስ ወደ ማቴዎስ ስንገለበጥ ነገር ግን በዛ መካከል የመጽሐፍ ቅዱስ አዋቂዎች እንደሚናገሩት የአራት መቶ ዓመታት ክፍተት አለ እግዚአብሔር በግልጽ ያልተናገረበት ነቢያትን ያላከበት እና እንደሚታስታውሱት የሁለተኛው ቤተ መቅደስ መሰራት በዘመነ ሐጌ በነ ዘሩባቤል ላይ የተሰራውን ሲታስታውሱ ከዛ በኋላ እንግዲህ ነቢይ ስላልተነሳ ነቢይ ስላልተነሳ ሰዎች ህጉን መልሰው ሪፍሬሽ እያደረጉ ይከታተሉ ነበር። ስለዚህ በዛ በህግ ጥበቃ ዙሪያ የእግዚአብሔር ህግ መከበር አለበት ከሚባሉት ውስጥ ሶስት ካታጎሪዎች በጣም ይታወቃሉ። ለምሳሌ በብሉይ ኪዳን ቤተ መቅደስ ነው የምናውቀው። አዲስ ኪዳንን ስንከፍት ማቴዎስን፣ ማርቆስን፣ ሉቃስን ስናነብ ነገር ግን ቤተ መቅደስ የሚለው ቃል በትምህርት ውስጥ አናገኝም። ምኩራብ የሚሉ ነገሮች እናገኛለን። ስለዚህ በዚህ አራት መቶ ክፍለ ጊዜ ውስጥ ክፍለ ዘመን ውስጥ የተከሰተ ለውጥ ስላለ ቤተመቅደስ የምለው በምኩራብ ተተክቶ ካህናት፣ ነቢያት የሚባሉት ነገር በአዲስ ጊዜያን አንድም ነገር የለም። ይልቅስ ፈሪሳውያን፣ ሰዱቃውያን፣ ኢሰናውያን፣ ሊቀ ካህናት የሚባሉት ነው የሚታወቁት እና ለውጥ መኖሩን ያመለክታል። ስለዚህ ህግን ከማስከበር አንጻር እንግዲህ በሮማ በተወረረች በሮማ ግዛት ስር ላለች እስራኤል በዚያን ጊዜ ፈሪሳውያን የሃይማኖትን ክፍል የያዙ በህብረተሰብ ውስጥ ያሉና ህጉ መከበር አለበት ከሚሉት ውስጥ የሆኑ ወገኖች ናቸው። ከዚህ ውስጥ በጣም በጊዜው መንፈሳውያን የሚባሉ ነቃ ያሉ ህጉ መከበር አለበት በዛ ህጋቸውን የሚያስጨስር አስመጣ በተለይም የሮማ አገዛዝ ስለሚያስጠላቸው እያንዳንዱን በኮሚኒቲ ውስጥ ገብተው ትምህርቱን ለማሰረጥ ጥረት ያደርጋሉ። ጥረት በጣም ከፍተኛ ጥረት ያደርጋሉ። ስለዚህ ጌታ ኢየሱስ ክርስቶስ ሲወቅሳቸው በጣም በጊዜው የረከሱ ስለሆኑ፣ ከሌሎች በጣም ያነሱ ስለሆኑ ሳይሆን በሃይማኖት ቅናት በሃይማኖት ቅናት የሚሰሩ ሆነው ነገር ግን ከቅዱሳት መጽሐፍት ወጣ ባለ መልኩ ራሳቸው በሚሰማቸው መልኩ ከስሜታቸውና ለታይታ ስለሚያደርጉት ነው የተወቀሱት እንጂ በመንፈሳዊነት ከኛ የወረዱ እንዳይመስላችሁ። እንዲያውማ ከመጽሐፍ ቅዱሳችን አንድ ጥቅስ ስናነብ በጣም ነው የሚገርመኝ፣ በጣም ይገርመኛል። ጌታችን ኢየሱስ ክርስቶስ አንድ ጊዜ ለደቀ መዛሙርቱ እንደዚህ ነው ያለው። ምንድን ነው ያለው? ጽድቃችሁ፣ ጽድቃችሁ ከፈሪሳውያን እና ከጻፎች ካልበለጠ፣ ካልበለጠ መንግሥተ ሰማያት አትገቡም። ማለቸው ማለት የእኛ ጽድቅ ከፈሪሳውያን መብለጥ አለበት። ደቀ መዝሙርነት ውስጥ የምንገኝ ከሆነ የኢየሱስ ተከታዮች የሆን ከሆነ ጽድቃችን ከፈሪሳውያንና ከጻፎች መብለጥ መቻል አለበት። እንግዲህ እያደረጉትም በከፍተኛ የጽድቅ ቅናት እየተከታተሉትም ፈሪሳውያን የተወቀሱበትን አንዳንድ ነገሮችን እናስታውስን። ለምሳሌ በሁሉ ሙሴ በኩል ሙሴ ህግ በደንብ እንዲከበር እንዲከበር በህብረተሰቡ ዘንድ ዋጋ እንዲኖረው ክብር እንዲኖረው ከማድረግ አንፃር እያንዳንዷን ነገር ይከታተላሉ። ለምሳሌ ዮሐንስ ወንጌል ምዕራፍ ስምንት ከቁጥር ሶስት እስከ አምስት ስታነቡ እንግዲህ በጣም ክትትል ያደርጉ ነበር እና እግዚአብሔር በሙሴ በኩል የሰጠው ትእዛዝ እንዲከበር ነው ክትትል የሚያደርጉት። ዮሐንስ ምንትን ታውቃላችሁ? አመንዝራይቱን ሴት አንጥተው ሙሴ እንዲህ ብሏል፣ አንተ ምንትላለ እያንዳንዷን ነጥብ። የሚገርመኝ እንግዲህ አመንዝራነት ብልግና ስለሆነ ማንም በገሃድ አያደርገውም። ነገር ግን እነዚህ ፈሪሳውያን በእያንዳንዱ ህብረተሰብ ውስጥ ሁሉም ነገር ስለሚከታተሉ በተለይም ጌታ ኢየሱስን ለማሳጣት ለመክሰስ እንድመቻቸው በጣም ክትትል ስለሚያደርጉ ይህችን ሴትዮ በደም ተከታትለው ይዘወታል ያዝናት ነው ያሉት። ምዕራፍ 8 ዮሐንስ 8 ቁጥር 3 ጀምሮ ያዝናት አገኘናት ነው ያሉት እና አመጧት። ምን አይነት ጥብቅ እንደሆነ ክትትል ያደርጋሉ ማለት ነው። እኛ እንደዚህ እንከታተላለን፣ የጌታ ቃል ሲጣስ እንከታተላለን። እስኪ ራሳችን ጃጅ እናድርግ። ሁለተኛ ለእግዚአብሔር ቤት አገልግሎት አስራትን በመደበኛነት በመክፈል በጣም ታማኞች ነበሩ። አስራትን በጣም ይከፍላሉ። ማቴዎስ ወንጌል ምዕራፍ 23 23 ላይ እየተወቀሱበት እኮ ትከፍላላችሁ ነው የተባለው። እሱ ብቻ አይደለም እሱ ብቻ አይደለም፣ ቀራጩና ፈሪሳዊው ጸሎትን ታስታውሳላችሁ አይደል? በጣም እኔ በሳምንት አስራት አወጣለሁ ነው ያለው። ልዩነቱን ከቀራጩ አንጻር ሲያይ የተሻለ መሆኑን የገለጸበት እንደት ነው? እኔ አስራት አወጣለሁ አለ። ሶስተኛ፣ በእውነት ከኛ እንዲሁም በተሻለ ሁኔታ በሳምንት ሁለት ጊዜ ጾማል። እኛ ጾም እንግዲህ ብርቅ ነው። ጾም ባፋችን እናወራለን እንጂ አንጾምም። ብዙዎች ስለ ጾም ያወራሉ። እንድሰማላቸው የሚጾሙ እንዲመስሉ ስለ ጾም ያወራሉ። ጾም ግን የሚወራም ብቻ ሳይሆን እንድንታይም አይፈለግም የሚጾሙ ሰዎች ምስልንም መታየት የእግዚአብሔር ቃል ይከለክላል ምክንያቱም ሃይማኖታዊ ስርዓትን ስናከናውን ሰዎች መጾማችን እንዲያውቁ ፊታችንን እንኳን እንዳስታውቅብን ጌታ በማቴዎስ ስድስት ላይ በግልጽ አስተምሮናል እነዚህ ፈሪሳውያን ግን በሳምንት ሁለት ጊዜ እንደሚጾሙ ይናገራሉ ሉቃስ ምዕራፍ ስምንት ቁጥር አስራ ሁለት ላይ እንግዲህ ጽድቃቸውን እየቆጠርኩ ነው የማስታወሰውን ያህል ማለት ነው ብለን ደግሞ ከኛ በተሻለ ሁነታ አንዱ ደግሞ የሚገርመኝ በወንጌላዊነት ስራ ሀሳባቸውን በኮሚኒቲ ውስጥ ለማሰረጽ በየቦታው ህግ እንዲከበር አንድ ቦታ ቁጭ ብለው አይደለም የሚያስተምሩት፣ አንድ ቦታ ቁጭ ብለው አይደለም የሚያስተምሩት። አንድን አማኝ ወደ ማህበራቸው ለማስገባት በየብስም ሆነ በባህር እንደሚሄዱ ኢየሱስ እየመሰከረላቸውም ነው የወቀሳቸው። አንድን ሰው ወደ እናንተ ለማስገባት በየብስም በባህርም ትዞራላቸዋል። ነገር ግን ከመጣ በኋላ ከእናንተ የባሰ ፍርድ የተገባ እንደሆነ ታደርጋላችሁ ያለ፣ ግን ሜላክል ኮሚትድ እንደሆኑ ትምህርታቸው ሁሉም ጋር እንድደርስ ልክ እኛ አሁን ወንጌል ስራ እንደምንለው ትምህርታቸው እነሱ ጋር ብቻ እንዲቀር ሳይሆን ሌሎች ሁሉ ጋር እንድደርስ ትጋት እንዳላቸው ኢየሱስ እየመሰከረ፣ ነገር ግን የሚሰሩበት ሞቲቭ ትክክል ስላልሆነ ነው እየወቀሳቸው። አምስተኛ በመጽሐፍ ቅዱስ ጥናት በጣም ቆብዞች ነበሩ። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ኢየሱስ የወቀሳቸው እናንተ ቅዱሳት መጽሐፍትን ትመረምራላችኋል። የስ ምክንያቱም ይጠቅሳሉ ንሱ ሙሴ እንዲህ ብሎ ነበረ ብለው ሲጠቅሱ they know ያውቁታል፣ ተብሎ እንደተጻፈ ያውቁታል። ስለዚህ ቅዱሳት መጽሐፍትን በጣም ነው ያነባሉ። የሚያነቡበት ሙድና ሞቲቭ ጥሩ አይደለም፣ ሌሎችን ለመክሰስ ስለሆነ ነገር ግን ለእውቀታቸው ቢሆን ጥሩ ነበረ ኢየሱስ የወቀሳቸው መጽሐፍቶቹ የተጻፉበት ዋና ምክንያት ተረስቶ በደረቁ ብቻ ትርጉም ስለምንሰጠ፣ ነገር ግን ቅዱሳት መጽሐፍት ስለን ይመሰክራሉ። አሁን መናገር የፈለግኩት በጣም ደሊጀንት ቅዱሳት መጽሐፍትን ያጠናሉ። ይህን ሁሉ እያደረጉ ህጉ እንዲከበር እየተጠነቀቁ እየቀኑ አስራት እየከፈሉ እየጾሙ እየጸለዩ በወንጌል ስራ ትምህርታቸውን ለማስፋፋት የርስና ባህር እየዞሩ ቅዱሳት መጽሐፍትን እየመረመሩ የእነሱ ጽድቅ ካልተቆጠረላቸው የእኛ ጽድቅሞ ከነሱ መብለጥ ካለበት እንግዲህ ወንድሞች አስቡ። በምን ሁኔታ ነው ከነሱ መብለጥ የምንችለው? ነገር ግን ይህን ሁሉ መልካም ስራ ሊባል የሚችል ነገር ኢየሱስ ይህን ሁሉ አይቶ ከወቀሳቸው ከኢየሱስ ወቀሳ መዳን ካልቻሉ እኛስ የምንሰራበት ሙድ አንደኛ ሁለተኛ ፍሪኩንሲን በእውነት እናደርገዋለን ወይ? ለመውቀስ አለ ነገር እናደርገዋለን ወይ? ከነ ድካሚን ሆን እነዚህ ነገሮች እናደርጋለን ወይ? በገባን ልክ እናደርገዋለን ወይ? ነው ፈርሳዊነታችን። እዚህ ጋር ነው የተጻፈላቸው ፈርሳውያን። ለመውቀስ አፋችንን እንከፍት ይሆናል እየሰበክን እየዘመርንን በዜማ በስብከትም የሚወቅሳቸው ሊሆን ይችላል ኢየሱስን ለመደገፍ ያህል። ነገር ግን እኛ በእውነት በመንፈስና በእውነት እግዚአብሔር ነው የምናመልክ ከሆነ ይተካከላል ወይ? እነሱ የሚሰሩትን አይደል ይተካከላል ወይ? እንግዲህ እነሱ የተወቀሱት ውጫዊ ስርዓት ብቻ ስላደረጉት ነው ከልብ ስላልሆነ ነው። በማይንድ የተሸመደደ በአእምሮ ውስጥ የሞላ ነገር ግን በህይወታቸው የማይታይ ከህይወታቸው ጋር ያልተዋሄደ ከአእምሯቸው ወደ ልባቸው ያልወረደ ትምህርት ስለሆነ የሆነ ነው እየሱስ ያውቀሳቸው በጣም ማቴዎስ ሃያ ሦስትን ማንበብ ትችላላችሁ። እያንዳንዱን ነገር እንግዲህ እንደዚህን አይቶ ነው ጽድቃችሁ ከጻፎች እና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት አትገቡም ብሎ ጌታችንና መድኃኒታችን የሱስ ክርስቶስ አትገቡም። ስለዚህ ከነሱ መብላጥ መቻል አለብን። እንግዲህ ስለ ፈረሳውያን ማንነት ይህን ያክል ጥቂት መግቢያ ካገኘን ቅናታቸውን ካየን እንዴት እንደተፈጠሩ በኢንተርተስትምናል ፒሪዮድ ወይም በኪዳናት መካከል ባለው አራት መቶ ዓመት ውስጥ እንዴት እንደተፈጠሩ በመልካም ቅናት የተፈጠረ ቡድን ነው። ነገር ግን ሞቲቭ እየተበላሸ ሲሄድ ነው የተወቀሱትና እንግዲህ ከፈሪሳውያን ምንድን ነው መጠንቀቅ ያለብን? ኢየሱስ ከፈሪሳውያን እርሾ ተጠንቀቁ ሲለን ሚኑን ነው ታዲያ? ምን ኳሊቲያቸውን ለመጥቀስ ፈልጎ ነው። አንደኛ ሌጋሊዝም ነው። ሌጋሊዝም እንግሊዝኛ ቃል ሲሆን ወግ አጥባቅነት ማለት ወግን ማጥበቅ፣ ጥቅሱን በደረቁ አይቶ አልተደረገም፣ ተደርጓል፣ የትችት ሕይወት ማለት ነው። የትችት ሕይወት። ከፈሪሳውያን እርሾ ተጠንቀቁ ሲል ኢየሱስ ክርስቶስ ለተከታዮቹ ከትምህርታቸው ተጠንቀቁ እያሉ ስፒክ ይናገሩታል፣ ግን አያደርጉትም። የሚያስተምሩትን ነገር ትክክለኛ ቢሆንም እነርሱ አያደርጉትም። ማቴዎስ 23 ከቁጥር 3 እስከ 4 ማንበብ ትችላላችሁ። በስፒድ በጣም ያስተምራሉ ያስጠነቅቃሉ። እንዲህ ያታድርጉ ልስትን እያንዳንዱ ሲዘሰጣሉ እነሱ ግን አያደርጉትም። ስለዚህ ጌታችን ኢየሱስ ክርስቶስ የሚነግሯችሁን ስሙ ያደውልላሉ። የሚነግሯችሁ ትክክለኛ ቃል ነው። እነሱ ግን አያደርጉትም። እንደ እነሱ አትሆኑ አላቸው አለን ማለት። ስለዚህ መከተሉ ሌላው እነሱ ቢያስተምሩ ምህረት የላቸው፣ ምህረት የላቸው፣ ምህረት የላቸው ፍቅር ፓርት ስለሌላቸው ከፍቅር የተነሳ ስለማይደረግ የምህረት ፓርቲ ያላቸውም ከተገኘ መቅሰፍ ነው። ብሉይ ኪዳን ሙድ ውስጥ ነው ያሉት። እና እቺ ሴትዮዋም ስድስተኛ ትእዛዝን ተላልፋለች እና እንደ እብራውያን እንግዲህ መወገር ነው የሚቀራት ምህረት ፓርቲ የለምና። ይሄ በሰንበት ተፈወሰ ሰንበት ነው የተረገጠው። የሰውየው ፈውስና ነፃነት ጤንነት አይታየም። ምህረትና ፍቅር ግን ያኛውን ፓርቲ ያለ ጤንነት መከበር የሰውየው መዳን የሰውየው መትረፍን ነው የማየው። እነሱ ህጉን ስድስተኛ ትእዛዝ ተነካ፣ ሶስተኛ ትእዛዝ ሰንበት ተነካ፣ በሚል በደረቁ ይህ ለለመለና እናንተ የሚያስተምረን በደረቁ ያለ የትችት ህይወት ብናደርገው ባናደርገውም ለመፍረድ የሚፈጠን ማንነት እንዳይኖረን ከዚህ አይነት የፈሪሳውያን እርሾ ተጠንቀቁ ብሎ ይነገረናል ማለት ነው። ኢየሱስ ክርስቶስ ከፈሪሳውያን እርሾ ተጠንቀቁ ሲለን ከዚ ከሊጋሊዝም ውስጥ ማለት ነው። እነሱ አደገኛ ባህል ያላቸው በታምራት በትንሳኤ በቃሉ ኃይል ያምናሉ። በታምራት ያምናሉ፣ በሞታን ትንሳኤ ያምናሉ፣ በቃሉ ስልጣን ኃይል ያምናሉ። ቢሆንም የእነሱ ችግር ደግሞ በእነሱ ካልተደረገ በሌላ ሰው ከተደረገ አያምኑ። ይህ በተመሳሳይ ነው። በዘመናችን የዘመናችን እርሾ የምንለዘ ነው እግዚአብሔር ታምራትን ያደርጋል፣ ይፈውሳል፣ ይጠግናል፣ ያቆማል፣ አንካሶችን ሊያዘልል ይችላል። ነገር ግን ለማስታወቂያ አይደለም፣ ለጉራም አይደለም፣ እንድንኮፈስበትም አይደለም። የፈሪሳውያን እርሾ የሚሆነው መቼ ነው? እኛ ጋ ታምራት ስደረግ የእግዚአብሔር፣ ሌላ ጋር ስደረግ ግን በአጋንንት ብሎ መፈረጅ ነው አደጋው። ፈሪሳውያን እኮ እግዚአብሔር እንደሚፈውስ ያምናሉ። ሙታን እንደሚነሱ ያምናሉ። አላዛርን ሲያስነሳ ግን የክስ ምክንያት ነው ያደረጉት። በሰንበት ሲፈውስ ግን የክስ ምክንያት ነው ያደረጉት። በእነሱ እጅ ቢሆን ኖሮ ግን አደረጉትም ነበር። እያችሁ አደገኛ እርሾ እኮ ነው። በእኔ ካልሆነ፣ በእኔ በኩል ካልሆነ፣ እኔ ካላደረግኩት እኔ እኔ ከምንለው ከሄሮድስ እርሾ ውስጥ አንዷ አስተምህሮን ይዛ እዚህ የገባች ነች። ስለዚህ አደገኛ በኛ በኩል ከሆነ ትክክል፣ ሌላ ሰው የሚያደርገውን ትክክል አይደለም። እግዚአብሔር በኛ በኩል ሲሰራ ትክክል፣ በሌላ ሰው በኩል ሲሰራ ትክክል አይደለም። ይህ አደገኛ የፈርሳውያን እርሾ ነው። ከትችት ጋር በጣም የተቀራረበ ነው። ምክንያቱም ሁሉንም ምስጋናን ለመውሰድ መዘጋጀት ማለት ነው። በሁሉም ስራ ምስጋናን ለመውሰድ መዘጋጀት ስለሚያመለክት ማለት ነው። ስለዚህ ዮሐንስ ዘጠኝ ላይ ከተወለደ ጀምሮ ከተወለደ ጀምሮ እውር ሆነው የተወለደ ሰው ነበር። ታስታውሳላችሁ ታሪኩ። እንግዲህ ያ ሰው እውር የነበረው ኢየሱስ አይኑን ጭቃ ቀብቶ በሰሊሆም መታጠቢያ ህድና ታጠብሎ የፈወሰው ልጅ በፈውሱ ምክንያት የቀጠለው የሰንበት ጉዳይ እና የፈዋሹ ማንነት ሰጣ ገባን ታውቃላችሁ። ወላጆቹ ሁሉ እስኪያፍሩበት፣ እረ እኛን እንዳትጠይቁ፣ እሱ ራሱ አዋቂ ነው፣ እድሜው የደረሰ ነው፣ እሱን አናግሮ ምክንያቱም እሱ በጣም ጠንካራ ነው። አንተ ስለዛ ፈዋች ሰው ምን ትላለ? ማለት እናንተ እንደውም የማታውቁት ገባኝ። እናንተ የሆነ እግዚአብሔር ሰዎች ናችሁ፣ እንደዚህ ሰው እያታውቁ ብሎ እስኪመለስ ድረስ ማለት ነው። በእነሱ እጅ ቢሆን ምስጋናውን ሊቀበሉ ነበር፣ ግን በነሱ እጅ ስላልሆነ አልተቀበሉትም። በኢየሱስ እጅ ስለሆነ በሁለት ምክንያት በማይወዱት ሰው ታምር ተደረገ። ሁለተኛ ለክስት እንድንችል ደግሞ በእሁድ ላይ መደረጉ ነው። ስለዚህ ከፈሪሳውያን እርሾ ከአጉል ተችነት፣ ሌላውን በደፈና መውቀስ፣ የመለየት መንፈስ ይፈለጋል። መናፍስትን የመለየት ጸጋ ይፈለጋል። ነገር ግን በደፈና አይ የነሱ እኮ በቃ ዝም ብለው እኮ ነው። በቃ ነው። ልክ ፈሪሳውያን ምን ያለው ኢየሱስን ቢኤል ዘቡል ነው የሚያወጣው አጋንንት ሲያወጣ በብኤል ዘቡ ነው፣ በአጋንንት አለቃ አጋንንት ያወጣል አሉ። በእነሱ ስላልሆነ እንዲህ አይነት እርሾ እኛ ዘንድ አለ ወይ? እንጠንቀቅ። እኛ ጋር ስላልተደረገ፣ በቤተ ክርስትናችን ስላልተደረገ፣ በቤተ እምነታችን ስላልታየ ታምር ሌላ ቦታ ቢታይ ይህ በአጋንንት ነው ብሎ የመናገር ትክክለኛ አይደለም። ይህ የፈሪሳውያን እርሾ ነው። በሁለተኛ ደረጃ ፈሪሳውያን የሚታወቁበት አደገኛ ነገር አለ፦ ግብዝነት ግብዝነት ስንል ብዙ ሰዎች ወደ ትዕቢትነት ይተረጉማሉ። አይደለም፣ ደፊኒትሊ የግብዝነት ትርጉም ትዕቢተኛ ልብ ማለት አይደለም። ግብዝነት ማለት ማስመሰል ማለት ማስመሰል ማለት ነው። በእንግሊዝኛው ቃል ሂፖክራት ነው የሚባለው። ሂፖክራት፣ ሂፖክራት ማለት እንግዲህ የእንግሊዝኛ ቃል አይደለም፣ የግሪክ ቃል ነው። አዲስ ኪዳን የተጻፈው በግሪክኛ ነው። ስለዚህ ኢየሱስ ፈሪሳውያንን ዩ ሂፖክራት እናንተ ግብዞች እያለ ማቴዎስ 23 ላይ በመደዳ ሲወቅሳቸው ምን እያላቸው ነው? እናንተ አስመሳዮች። በግሪክ አገር ሂፖግራት ሂፖክራት ምንድን ነው ብላችሁ ሄዳችሁ በሰፈር ቢጠይቁ ተዋናይ መሆን ማለት ነው። እዛ ዩ ሂፖክራት ማለት አርቲስት ማለት ነው። ተዋናይ አርቲስት ማለት ነው። ስለዚህ ስድብ አይደለም እዛ በዚህ በኢየሱስ አያያዝ ግን ወቀሳ፣ ምክንያቱም መንፈሳዊነት ማስመሰልን ስለማይጠይቅ እናንተ ፈሪሳውያን ድራማ ሰሪዎች ናችሁ፣ ታስመስላላችሁ፣ ከልባችሁ አይደለም እያላቸው ነው አይደል። ስለዚህ ትዕቢት ሳይሆን ማስመሰል የሚለውን ይይዛል። ከላይ ከላይ ተግባራቸው የሚታይ ነው። በኢየሱስ እንኳን እየተዘረዘረ ነው የሚያደርጉት ስለሚታይ ኢየሱስ ይህን ታደርጋላችሁ፣ ይህን ታደርጋላችሁ፣ ይህን ይታያል። ግን የሚያደርጉበትን ሞቲቭ አላደነቅላቸው። ስለዚህ የሚታይ የማስመሰል ባህርይ አለ። በዛሬው በዘመናችን መንፈሳዊ ነ ደረጃ ይህ ነፍ ነው። እግዚአብሔር ይማረን እንጂ ለታይታ የምናደርጋቸው ነገሮች ነፍ ናቸው፣ ነፍ ናቸው። ማስታወቂያ እንለጥፋለን። የሚያገለግለውን አገልጋይ ማስታወቂያ እንሰራለታለን ሰዎች ቃሉን ሳይሆን ሰውዬውን ብሎ ለፕሮግራም እንዲመጡ ቀድመን ለታይታ የምናደርገው ነገር ቀላል አይደለም። እግዚአብሔር ምሕረት ያድርግልን። ኢየሱስ በስጋ ዘመናት ወራት በምድር ላይ ባለ ጊዜ እኮ እንኳን የፈወሳቸውን ሰዎች የፈወሳቸውን ሰዎች ለማንም እንዳትናገሩ ብሏል። ደግሞም ተጽፏል በእጃችሁ ባለው መጽሐፍ ውስጥ እንዴት ተብሎ ተጽፏል? ለማንም እንዳትናገሩ። እኛ ግን ማይክ አሲዘን ማን ነጸለይልህ? የት ቤተክርስቲያን ነው? ማን ጸሎት አድርጎልህ ነው? ስማችን እስክጠራ አንተ ነጸለይክልኝ ተብሎ እስክጠራ ድረስ ማስታወቂያ እንፈልጋለን። ታይታ ብቻ አይደለም ማስታወቂያ እንፈልጋለን። ከእርሾም አላለፈም አይበል እዛ ኢየሱስ በስጋ አሁን በዚህ ዘመን ቢኖር ለብዙዎቻችን ምን እንደሚለን ገምቱ። ከባድ ነው። ስለዚህ ማስመሰል ነው። በቤተ ክርስቲያን ውስጥ አሁን እርሾ ሞልቷል። ይሄ በየትኛው ቤተ እምነት ውስጥ ሞልቷል? ዘማሪም ያስመስላል፣ ሰባኪ ያስመስላል፣ አመራሩም ያስመስላል። ሁሉም መንፈሳዊ ለመምሰል የማያደርገው ነገር የለም። አንዳንዱ በቃላት ይሸነግላል፣ ቃላቱን እያጣፈጠ ውስጡ ግን ቢላዋ ይዞ ማለት ነው። አንዳንዱ በልብሱ ይሸነግላል። አንዳንዱ በመደቡ ይሸነግላል። አንዳንዱ ጸጋን ይችረችራል። ሶሪ ቱ ሴይ ምንድን ነው እርሾ ያልሆነው? ፈሪሳዊነት እኮ ወሮናል። ወሮናል፣ ገብቷል ብቻ ሳይሆን ወሮናል። ምንም አልቀረም ማለት ነው። ስለዚህ የጌታ ወገኖች፣ ለታይታ የምናደርገው ነገር ሁሉ ኢየሱስ በስጋ በመሀከላችን ዛሬ ልገኝ በፊቱ የመቆም አቅም አይኖረንም። ምክንያቱም እንኳን እሱ ኖሮ እሱ የተናገረው የተጻፈው ቃል ሲጠቀስ መልስ ስለሚያሳጣን ነው። ማንም መልስ ያጥቅ። ሲጠቀስ ግን እኮ ብለን ነው የምንቀጥለው እንጂ እንደወረደ ኢየሱስ ያላትን ቃል ደግመን አመን ለማለት ያመናል። ምክንያቱም ከፍታችንን ይከረክማል። ከፍታ ብለን ያለውን ይከረክምብናል። እንታያለን ያለውን ይደብቅብናል። ስለዚህ አንፈልገውም። ማስታወቂያችንን ስለምንፈልገው፣ መታወቅን ስለምንፈልግ፣ ዝናን ስለምንፈልግ፣ መታየት ስለምንፈልግ፣ ባንዲራችን እንድሰቅል ስለምንፈልግ፣ አስመስልን የሰዎችን ሙድ ስብን፣ የሰዎችን አቴንሽን ስብን፣ የትኩረት ማዕከል እራሳችን አድርገን ታዋቂ ሆነን እንድንታይ ስለምንፈልግ የፈሪሳውያንን እርሾ እንፈልገዋለን ማለት ነው ገብቶብናል ሳናውቅ ገብቶብናል ሳይሆን ስለምንፈልጋት ለሚወቅሰን ሁሉ እንኳን ጥቅስ ፈልገን ነው የምንጋፈጣቸው እሺ እውነትን እንነጋገር የፈሪሳውያን እርሾ አልወረረንም ወይ ከግሩፕ ከመዘምራን ከቡድን እስከ አጥቢያ ድረስ ፈትሹ እስከ ቤተ እምነት ድረስ እስከ ዲኖሚኔሽን ድረስ ሂዱ አልወረረንም ወይ በቃላት በልብስ በቴክኖሎጂ በትእምር አርጎ ከልብ የሚደረግና ለታይታ የሚደረግ እግዚአብሔር ያውቃል እንና እናንተ አስመስለን ማድረግ እንችላለን ሁሉን የሚያይ የውስጥን የሚረዳ ፊትን ሳይሆን ልብን የሚያይ እግዚአብሔር ግን ሁሉን ይመዝናል ለእያንዳንዱ እንደ ሥራው ይሰጣል ምክንያቱም ጌታ የእርሱ የሆኑትን ያውቃል። ዛሬም ይህንን መልእክት ወደዚህ ወደ አእምሯችን መልሶ ሳይመጣ በጣም ስለሚወደን ነው እንድንጠነቀቅ ነው። ተጠንቀቁ፣ ከፈሪሳውያን እርሾ ተጠንቀቁ ብሎ ሲነግረን ከወደቅንበት ተነስተን ለእሱ ህያዋን ድንጋዮች፣ ለእሱ ህያዋን አገልጋዮች እንድንሆን ፈልጎ ነው። ለምን? በጣም ስለሚወዳን። እግዚአብሔር ይወዳችኋል። እነመ ወዳችኋለው። በአራተኛው ክፍል በሰዱቃውያን እርሾ እስከምንገናኝ ደህና ሁኑ። እግዚአብሔር ይባርካችሁ።